በስማር ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ተማምነን በዕለተ ሐሙስ የሚነበብ የሚጸለይ የጌታችንና እና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ድርሳነ መድኃኔዓለም ይህ ነው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ተማምነን በዕለተ ሐሙስ የሚነበብ የዘጠኙን ሰዓት ነገር የሚናገረውን ፈጽምተን ወደ ጥንት ነገራችን መለስ። በዚያን ጊዜ የቀደሙ አባቶች ነቢያት የመድኃኔ ዓለም ሞቱን አይተው አቤቱ ለምን ትተኛለህ? ንቃ፣ አቤቱ ተነሳ፣ ለዘላለሙም አትተውን፣ በክፉ ቦታ አሠቃይተህናልና የሞት ጥላም ሸፍኖናልና ወደ ጠላቶቻችንም መልሰህናልና ጠላቶቻችንም እንደ በጎች ተነጣጥቀው ይበሉን ዘንድም ሰጠህን እያሉ ፈጽመው ጮሁ። ዳዊትም አቤቱ አምላክ ተነሳ፣ እጅህም ከፍ ከፍ ትበል፣ አቤቱ ተነስ እርዳን፣ ስለ ስምህም አድነን እያለ ጮኸ። በዚህም ጊዜ እኔ ተኝቼ ካለ ነፍሴ ነቃች ናት ያለ እሱ ተነሳ። መለኮትም ከንፋስ ጋር ወደሚጠሩት ነቢያት በአካለ ነፍስ ወደ ሲኦል ወረደ። መለኮትም ከነፍስ ጋር ወደሚጠሩት ነቢያት በአካል ለነሱ ወደ ሲኦል ወረደ። ነገር ግን መለኮት በእንጨት መስቀል ላይ ሳለ ከስጋውም እንደ አይነ ጥቅሻ ያህል በምንም ሰዓት አልተለየውም። ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር በሰማይ እያለ በሲኦልም ነበረ። ዳዊትም መውረዱን አይቶ የሰማይ መላእክት በሮችን ክፈቱ። የክብር ባለቤት ይገባ ዘንድ ከጥንት ጀምረውም የተዘጉ በሮች ይከፈቱ እያለ ጮኸ መላእክትም የክብር ባለቤት እርሱ ማን ነው ይግባ ብለው መለሱ ዳዊትም በሰልፍ ጊዜ ኃይለኛ እና ጽኑ የሚሆን እግዚአብሔር ነው አለ ይህንንም ባለ ጊዜ መላእክት በሮችን ከፈቱ የብረት መዝጊያ ተሰበረ የሲኦል በሮች ቁልፎችም ጠፉ የዚያን ጊዜም አዳም እውነት ነው ይገባል ይገባል እያለ ወደ መድኃኔዓለም ጮኸም። በዚያን ሰዓት ሲኦልም ከኔ ወገኖች የሆኑትን የሚማርክ ይህ ማን ነው? ነደሳት በሚሆን ኃይል ከኔ ከሞት ጋር የሚጣላ ይህ ማን ነው? ጨለማውን ድል የነሳው ይህ ማን ነው? መስራቱን የምወደውን ስራ እንዳልሰራ የሚከለክለኝ ይህ እንግዳ ብርሃን ማን ነው ብላ ጮኸች። ኢሳይያስ ቀንበርን ከትከሻህ ፍርሃትንም ከልቦና ያጠፋል። ቀንበርም ከትከሻ ይሰባበራል። ሐጌም ወደ ሀገር መጥቷልና፣ በመጌዶንም ያልፋል። ገንዘቡንም በመጠጊያ ያኖራል። ሳንም በደረሰ ጊዜ የቄስ ልጅ የሳውል አገር ራማ ይፈራዋል። ወደ ጋይም ይሸሻሉ። ይህም በአናቶን ይህም በአናቶትና ቤላንሳን ይሰማል ይሰማል። የሰማውም ሁሉ ይደነግጣል። አሸናፊ እግዚአብሔር በኃይሉ የከበሩትን ያውካቸዋል ታላላቆችንም በጥፋት በትር ቀጠቅጣቸዋል ይላል ሐጌ ሐጌ ያለውም የሔዋን ሞት የገዛቸው ከቀደሙ አባቶች አንገት የኃጢአት ቀንበርን ያጠፋ መድኃኒታችን ነው መጠጊያ ያለውም ቤተ ክርስቲያን ናት ገንዘቦች ያለውም በውስጡ ያኖራቸው ስጋውና ደሙ ሟች ለሚሆን ለሰው ልጅ ተግሳጽ ቅዱሳት መጻሕፍትም ናቸው። ቆላ ያለውም ሲኦል ናት። ራማ ያለው መልኩ ከከፋ ሽታው ከከረፋ ታለቃቸው ከዳቢሎስ ጋር ከራማ የወረዱ መልአክ ተጽልመት ናቸው። ጋይ ያለው የተረገመ የይሁዳ ማደሪያ ሲኦልን የወለደቻት ሲኦልን ይወለደቻት ገሃነም ናት። ኖ ስሙ ኢየሱስ የተባለ ሕፃን መድኃኒታችን ፈጣኑን ፈጣኑንና ሯጩን ማረከ። እነሆ እጁንም በምድር ጉድጓድ ከተተ፣ የነካውም የለም። የምድር ባብም ዲያብሎስ ነው። የምድር ጉድጓድም ሲወልናት። ስለዚህም ነገር የአንበሶች ጉድጓዳቸው ወዴት ነው? የአንበሶች ግልገሎች ውስጥ ወዴት ይሰማራሉ? የአንበሳው ልጅ ይገባዘን፣ አንበሳው ወዴት ሄደ? የሚያስፈራ አንበሳ ልጁ ነጥኮታል እና ሴቶቹንም አንቋቸዋልና ከጎኑ ነጥቆ የማረካቸው ልጆቹ ሰማዮቹን ሞሉ አለ። ስለ አንበሶች የተነገረውን ትንቢት እንናገር። እኒህም የቀደሙ አባቶች ናቸው። የአንበሳ ልጆችም እነዚህ ነቢያት ናቸው። ጉድጓድም ሲኦል ናት። የአንበሳው ልጅ ገባ ዘንድ የቀደመው አንበሳ ወዴት ሄደ እንዳለ የቀደመ አንበሳ የተባለ አዳም ነው። ልጁ የተባለም ለፍጥረቱ ቤዛ ሆኖ የሞተ መድኃኔዓለም ነው። አደነ አነቀ ያለው ከሰይጣን እጅ ያዳናቸው ነፍሳት ናቸው። ሴቶቹም በመድኃኒታችን በደሙ ፈሳሽነት የከበሩ አብያተ ክርስቲያን ናቸው። አንድ ሰው ከኢያሪኮ ወደ ኢየሩሳሌም ሲሆን ሽፍቶቹ አገኝተው ደበደቡት አቆሰሉትም። ሰውነቱንም እንደ ሙት አይተው እንደ ሙት አይተው ትተውት ሄዱ። አንድ ካህን በዚያች ጎዳና ሲወርድ አይቶት ቸል ብሎ ትቶት ሄደ። እንደዚሁም ሁሉ ሌዋዊው በዚያ ቦታ አገኘው አይቶትም ቸል ብሎ ትቶት ሄደ። ዳግመኛም አንድ ሳምራዊ በዚያች መንገድ ይወርድ ዘንድ ሲሄድ አገኘው፣ አዘነለት። ወደ እሱም ቀርቦ ወይንን ጨመረለት፣ ቁስሉንም ትቀባለት። ባህያውም አስቀምጦ የእንግዶችን ቤት ወደሚጠብቀው ወሰደው፣ ያድነው ዘንድም ለመነው፣ አዳነውም። በማግስቱ ሁለት ዲናር አውጥቶ አድንልኝ፣ ስለሱ ያወጣህለት ቢኖር እኔ ስመለስ ሁሉን እከፍልሃለሁ ብሎ ለእንግዳ ቤት ጠባቂው ሰጠ ያለው። እነሆ የወንጌል ትርጉሙ ይህ ነው። አንድ ሰው ያለው ከገነት ወደ ሲዮል የወረደው አዳም፣ ቀማኞችም ያለው አጋንንት ናቸው። ሌዋዊ ካህን ያለውም አሮን ነው። ሳምራዊ ያለው ግን ይህ ጌታችን እና አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። አህያ ያለውም ኦሪት ነው። ቅባት ያለውም ወንጌል ነው፣ ወይንም የሃይማኖት ምሳሌ ነው። በማግስቱም ያለው ፋሲካ ናት። ሁለት ዲናር ያለውም የመድኃኒታችን የኢየሱስ ክርስቶስ ክቡር ደሙ ቅዱስ ሥጋው ናቸው። የእንግዳ ቤት ጠባቂውም ኃጢአተኞችን ከኃጢአት ሥራ የሚመልሷቸው ኤጲስቆጶሳት ናቸው። በተመለስኩ ጊዜ እከፍልሃለሁ ማለትም ከየዋህነት ጋር በበጎ ትምህርት ሰዎችን ከስህተት የሚመልሱ ካህናት በእውነት ዋጋቸው ይከፈላቸዋል። ከዚህም በኋላ በዙፋኑ ላይ የተቀመጠ በሱ በቀኝ እጁ በውስጧም በውጭዋም በሰባት ማህተም የታተመች መጽሐፍን አየሁ አለ። ዮሐንስን እንስማው። ይህችን መጽሐፍ ይገልጣት ዘንድ ማህተሟንም ሊፈታ የሚገባው ማን ነው ብሎ በታላቅ ቃል የሚጮህ ታላቅ መልአክን አየሁ። ይህችንን መጽሐፍ ሊገልጣትና ሊያየት የሚቻለ የለም፣ በሰማይም በምድርም በሰማይም በምድርም ቢሆን ይህችን መጽሐፍ ሊያየት እና ሊገልጻት የሚቻለ የለምና ያለቀሱ ብዙዎች ናቸው። ከሊቃናት አንዱ አትዘን፣ አታልቅሳለኝ፣ ይህችን መጽሐፍ ይገልጥ ዘንድ ማህተሟንም ይከፍት ዘንድ ከዳዊት ስር ከይሁዳ ወገን የሆነ አንበሳን ነው አሸነፈ። በዚህ ዙፋን በእነዚያ በአራቱ እንስሳ በእነዚያም በሀያ አራቱ አለቆች መካከል ጎኑ እንደተወጋ ጎኑ እንደተወጋ በቁሞ አየሁ። ቀንዶቹም ሰባት ዓይኖቹም ሰባት ናቸው አለ። ይኸውም በምድር የተላከ እግዚአብሔር መንፈስ ነው። መጥቶም ያችን መጽሐፍ ተቀበላት። ያችን መጽሐፍ በተቀበላት ጊዜ እኒህ ሀያ አራቱ ካህናተ ሰማይና እኒህ አራቱ እንስሳ ለዚህ በግ በፊቱ ሰገዱ። ሁላቸው ዕጣን የተሞላበት የወርቅ ጽዋንና የሚያመሰግኑበት የምስጋናን መሰንቆ ይዘዋል። ይኸውም የቅዱሳን ጸሎታቸው ነው። በምስጋናም ይህችን መጽሐፍ ልትቀበላት ማኅተሟንም ልትፈታ ይገባሃል። ስለሷ ሙትሃልና በደምህም ዋይታታልና እያሉ ያመሰግናሉ። መጽሐፉም ማዳም ነው። ሰባቱ ማኅተም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ እስከ ሞተበት ያለው ሰበት ሰባቱ ዘመኖች ናቸው። የቀደሙ አባቶች ከሲወል መውጣታቸው እንዲህ ነው። አርብ በሰርክ ለመጀመሪያይቱ ሰንበት አጥቢያ ነቢያት ምስጋናን የተመሰገነ እግዚአብሔርንም እናመስግነው፣ ፈረሱንና በላዩ ላይ የተቀመጠውንም ወደ ባህር ጣለ እያሉ ባህር ያለው በኃጢአት ታስሮ በትቤት ተጭኖ ዲያብሎስ ወደ እሷ በዚያን ጊዜ ገነት ከተዘጋች በአምስት ሺህ አምስት መቶ ሰላሳ ሦስት ዘመኗ ተከፈተች። ነቢያትም በረዳም በእግዚአብሔር ደስ ይበላችሁ ላዳነን ለያዕቆብ አምላክም ምልል በሉ በሚል በዳዊት በመዝሙርም እያመሰገኑ ገቡ። በተቸገሩ ጊዜ ወደ እግዚአብሔር ጮኹ፣ ለችግራቸውም አዳናቸው። ቃሉን ላከ አዳናቸውም፣ ከሞታቸውም አዳናቸው ከሞጥላና ከጨለማ አወጣቸው። እግር ብረታቸውን ሰብሮ የሀገራቸውን መንገድ የሄዱ ዘንድ የቀና መንገድን መራቸው። አርፈው ማልና ተደሰቱ። ወደ ወደዱትም ወደ መራቸው ህዝቡን አድኗቸዋልና የእግዚአብሔር ቸርነቱን ድንቅ ሥራውንም ለሰው ልጆች ንገሩ። ወደ ምስጋናውም ተራራ ወሰዳቸው። ሰውነታቸውም እንደወፍ ከአዳኝ ወጥመድ አመለጠች። ወጥመድ ግን ተሰበረች እኛም ዳነ፣ እነሱም በእግዚአብሔር ረዳትነት ዳኑ እንደተባለ የዚያን ጊዜ ኢሳይያስ እግዚአብሔር እንዲህ ይላል፤ በአሕዛብ ሥርዓት ምድርን ታቅናና የአዳምንም ርስት ትወርስ ዘንድ በተመረጠች ቀን ሰማው በመዳን ቀንም ረዳሁ ያለው ደረሰ ተፈጸመ። እስረኞችንም ውጡ አላቸው፣ በጨለማ ያሉትንም አበራላቸው። አይራቡም አይጠሙምም። የፀሐይ ዋይም አያቃጥላቸውም። የሚመራቸው ይራራላቸዋል ወደ ውሃ ምንጭም ያመጣቸዋልና። የዚያን ጊዜም እግዚአብሔር ይቅር ብሏልና ከተራሮችና ከምድር ደስታ ይመነጫል፣ የተቸገሩ ወገኖችም ደስ ያሰኛቸዋል። እንደዚሁም ሁሉ ሆሴም በልጁ ሞት የማይጨክን ጥበበኛ ልጅህ ከሞት እጅ ተቤዣቸው ከሲኦልም ማዳናቸው ሲወል መፍረጃ ጽንካረ ወዴታ አለ አለ የአባታችን የአቡነ የአቡነ መብዓ ጽዮን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ይቅርታውና ቸርነቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኖር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ተማምነን ከዚህም በኋላ በዓሉን የሚያከብር ይልቁንም የመድኃኔ ዓለምን መታሰቢያ ለማድረግ የሚጨነቅ ሆነ፣ በእጅ ፈይቶ ጠላ ይጠምቃል፣ እንጀራንም ይጋግራል፣ ውሃንም ይቀዳል፣ እንጨትንም ለለቅሞ በራሱ ተሸክሞ የፈጠረውን ያደን ዘንድ የእንጨት መስቀል የተሸከመ መድኃኔ ዓለምን እያደነቀ እኔ መታሰቢያውን አደርግ ዘንድ እሸከማለሁ ይላል። አባታችን የመባ ጽዮን በዕለተ ሐሙስ የሚነበብ የሚጸለይ ገድሉ ይህ ነው። በተማሪዎችም ፊት ተንበርክኮ እሳትን ያነዳል። እርሱ ቄስና መምህርም ሆኖ ሳለ መከበርን አልወደደም። በመድኃኔዓለም በፍቅሩ ጠጅ ሰክሮ ወደ ኋላ አልተመለሰም። እርሱ ባመለከተው ገንዘብም መጋቢት 27 ቀን በዓልን አደረገ። ከፍጹም ምስጋና ጋራ በጾምና በጸሎት ከካህናትና ከዲያቆናት ጋራ ዕጣንን በማሳረግ የተራቡትን በማጥገብ እና የተጠሙትን በማርካት ማህበርንም ለየወሩ ሠራ። ማህበርተኞቹንም በእጣ ከፍሎ ስለ አምላካችሁ ስለ መድኃኔ ዓለም ስለሞቱ መታሰቢያ ኃይላችሁ እስከሚደክምና ወዛችሁም እስከሚንጠፈጠፍ አጥንታችሁ እስከሚቀጠቀጥና ደማችሁ እስከሚፈስስ ስራን ስሩ፣ ድከሙም አላቸው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በወንጌል በአገልጋዬ ስም ቀዝቃዛ ውሃን ያጠጣ እውነት እላችኋለሁ ዋጋ አይጠፋበትም፣ ያለውንም ስሙ። በመድኃኔ ዓለም ስምማ መታሰቢያን ያደረገ በእርሱ ዘንድ ባለሟልነትን ያገኛል። እንደሱም ነፍሳትን ከሲዮል ያወጣል። ስለ መድኃኔዓለም ስለ ሞቱ እና ስለ ሞቱ ክብርና ስለ መቤታችን ስለ ቅድስት ድንግል ማርያም ልብሶ ስለሚያስደንቅ ህማሙም ተገዙ፣ ድከሙም። እስኪ አስቡት ከጻድቃንና ከሰማዕታት መታሰቢያና ከመድኃኔዓለም መታሰቢያ የትኛው ይከብራል? የትኛውስ ይበልጣል? ይህንንም ሰርታችሁ ብትኮነኑ ስለ እናንተ እኔን ይኮንነኝ። ነገር ግን ከተከራካሪ ከክፉ ሰዎች አነጋገርና ከሰይጣን መነሳሳት የተነሳ አትታወቁ፣ ከዓለም ፊት ተጠበቁ። ንጽህናን የለበሰ ንጹህ ካህን አባታችን መብዓ ጽዮን የመድኃኔ ዓለምን መታሰቢያ የሚያደርጉትን ሰዎች ዘወትር እንዲመክራቸው ነበር። የመብዓ ጽዮን የረዴቱ ኃይል እስከ ዘላለሙ ድረስ ከእኛ ጋር ይኑር፣ አሜን። እርሱም የመድሃኔ ዓለምን መታሰቢያ ለማድረግ ጨከነ። በዘመን አቆጣጠር በየዓመቱ የሚገኝ ፋሲካ አርብ ከሆነበት ቀን ጀምሮ የመድኃኔ ዓለም የስቅለቱ መታሰቢያ ቅድስት ከሆነች ከትንሣኤው ጋር በሦስተኛው ቀን ያደርጋል። በስድስተኛው ቀን በአስረኛው በሃያኛውም በሰላሳኛውም በአርባኛውም ቀን የፋሲካ አርብ እስከሚደርስ ቆጥሮ ሁልጊዜ በየአመቱ የሚመጣ የትቅለቱን ቀን በአንደኛው ወርም ቢሆን በሁለተኛውና በሶስተኛውም ቢሆን የመድኃኔዓለምን መታሰቢያ ባገኘው ወር ያደርጋል። በአርብ ቀንም እንዲሁ ያደርጋል። በዚች ቀንም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ መድኃኔዓለም ሁሉን ለማዳን በፈቃዱ ወዶ ተሰቀለ፣ ይላል። ኃጢያትን ያልሰራ ሐሰትን ባፉ ያልተገኘበት ስለ ሰው ኃጢያት ታመመ፣ ሞተም። የመድኃኔዓለም የሞቱ መታሰቢያ በምትሆን በዚች በዓርብ ቀንም ወገቡን ታጥቆ በጉልበቱም ተንበርክኮ በጨዋታ አፍቶ ንጹሕ የስንዴ ዳቦን ይጋግራል፣ በትምህርተ መስቀልም ያትመዋል። ቁርባኑም ከተፈጸመ በኋላ ከዚህ ህብስት ከጽዋ ጋር ለሕዝቡ ይሰጣቸዋል። የታመሙ ሰዎችም ለመድኃኔ ዓለም መታሰቢያ ከተዘጋጀው በበሉ ጊዜ ይድናሉ። እንደ ቁርባንም ይቆጠርላቸው ዘንድ የመድኃኔ ዓለምን መታሰቢያ የሚያደርግ አባታችን ካቀረበው ከዚያ ህብስት ይበሉ ዘንድ በእምነት እየተጨናነቁ ከቅርብም ከሩቅም ሰዎች ይመጡ ነበር። የመድኃኔ ዓለም ቸርነቱ፣ የመብዓ ጽዮን ልመናው ከሰይጣን ወጥመድ ከክፉ ሰዎችም አንደበት ያድነን፣ ለዘላለሙ አሜን። መድኃኔዓለምን የምትወዱት አባቶችና ወንድሞች እህቶችም እናቶችም ያደረገውን ተአምሩን ገናንነት ስሙ በተጻፈ ጊዜም ትንሽ ይበቃል መጽሐፍ። ለጥበበኛ አንዲት ቃል ትበቃዋለች እንዳለ ብፁዕ ተክለ ማርያምም መድኃኔዓለምን ይወደዋል። በዓሉንም ከሌላ ጋር አይጨምርም። መባውንም፣ ዕጣኑንም፣ ወይኑንም፣ ዘይቱንም እህሉንም ጨውንም ለመድሃኔ ዓለም መታሰቢያ የሚሆነውን ሁሉ ለብቻ ያስቀምጠዋል። በረሀብ እስኪሞት ሞት ድረስ ከመድሃኔ ዓለም ከመታሰቢያው እህል ምንም ምን አይቀምስም ዳግመኛም የሰበሰበውን ሁሉ ለመድሃኔ ዓለም መታሰቢያ ለልደቱና ለከበረይ ትንሣኤው ለእናቱ ለቅድስት ድንግል ማርያም በዓል የሚሰዘን ተሳለ ዳግመኛም ከምበላውና ከምጠጣ ሁሉ ግማሹ ለተቸገሩትና ለጦም አዳሪዎች ይሁን ብሎ ተሳለ። ለንጉሡ ከሚገዛቸው አገሮች እጅም እጅ መንሻ አስራቱን እንዲሰጡት ሁሉ እኔም ለንጉሴና ለፈጣሪ ለመድኃኔዓለም እሰጣለሁ፣ ይህ የመድኃኔዓለም ፈንታ ነው ብሎ ከማዕዱ ከፍሎ አስቀመጠ። ከቤቱም ሳለ ወደ ሌላ ቦታ ሲሄድም ቢሆን አስቀድሞ ለነዳያን ሳይሰጥ አይበላም። በየዕለቱም አያስታጉልም። መንግሥተ ሰማያት የሚያገባውን የተስፋውን መንገድ እየጠረገ። የመድኃኔ ዓለምን በዓል በቀረበ ጊዜ በጾምና በጸሎት ሰባት ቀን ይማልላል ይማልላል። ሆዱን ሳያጠግብ ራሱን ሳያስተኛ በፍጹም ልብሶ ነው እንጂ ምድርን እስኪያርስ ድረስ ከዓይኖቹ እንባውን ያፈሳል። ዳግመኛም በውሃ አይደለ በእንባው እግሩን ያርሳል። ከልቅሶው ብዛት የተነሳ እስኪጠፉ ድረስ ዓይኖቹ ታመሙ። መሬታችን ቅድስት ድንግል ማርያምን ብርሌ የሚመስል ጽዋን በእጇ ይዛ መጣች። ወዳጄ ተክለ ማርያም ሆይ ስለ ልጄ ፍቅር ለታመሙ አይኖችህ መድኃኒት ልሰጥህ ዘንድ እነሆ መጣሁ አለችው። በዚያን ጊዜም እንደ ሜሮን ጣቶቿን ከዚያ ጽዋ ነክራ አይኖቹን ቀባችው። ከበሽታውም ዳነ፣ እንደ ቀድሞም ሆነ። ከዚያችን እለት ጀምሮ ስመም አላገኘውም። ስለዚህም ነገር ከእሱ ርቃ የምትኖር እመቤታችን ቅድስት ድንግል ማርያም ዘወትር የምትጎበኛት አንዲት ሴት ምስክር ሆነች። ከዕለታትም በአንድ ቀን ወደ እርሱ መጣ። እመቤታችን ቅድስት ድንግል ማርያም ላይኖች መድኃኒትን ስትኩል አየሁ አለችው። እውነትሽን ነው አንቺ እንዳየሽ አየሁ አላት። መድኃኔ ዓለምንና እናቱ ቅድስት ድንግል ማርያምንም አመሰገናቸው። ከዚህም በኋላ በጾምና በጸሎት ፊቱን በመጽፋት ጀርባውን በጅራፍ በመገረፍ እግዚአብሔርን አገለገለው። ስለዚህም ነገር ከመድኃኔዓለም ኃይልንና ረድኤትን ይቀበላል። በተቀደሰች በአርባ ጾምም የመድኃኔዓለምን ግርፋት እያሰበ መቶ ጊዜ ሰውነቱን ይገርፋል። ዳግመኛም በሕማማት ከእልፍ በሚበዛ ሰውነቱን ይገርፋል። ከጀርባው ግርፋትም የተነሳ ደሙ ከመሬት እስከሚወርድ ድረስ ልቡንም አጥቶ ከምድር ላይ አወደቀ። የመድሃኔ ዓለምን መከራውን አስቦ እንደሞተ ሆነ። በዚያችም ሰዓት የመቤታችን የቅድስት ድንግል ማርያም ልጅ መድሃኔ አለም መጣ። ተክለ ማርያም ሆይ ተነስ፣ እኔ ቁስልህን አድንሃለሁ አለው። ይህንም ብሎ የጀርባውን ቁስል ዳሰሰው። በዚያችም ጊዜ ዳነ፣ ምንም ምን ህማምማ እንዳላገኘ ሆነ። መድሃኔ ዓለምም አባታችን አቡነ መባጭ ሆንን በአንተ እጅ ትገደል ትገደል መድኃኔዓለምም አባታችን መብዓ ጽዮንን በአንተ እጅ ትገደልን እኔ እንኳን የተገደልኩት ባመፀኞች ባይሁድ እጅ ነው አለው በዚያችን ሰዓት ከንፈሮቹን ይዞ አፉን ከፍቶ ሦስት ጊዜ እፍ አለበት የከበረ ትንፋሴም ከትንፋስ ጋራ ይጨመር ይጨም ይጨመር ሥጋም ከነፍስ ጋራ የከበረ ይሁን አለው አንተ በላዩ እፍ ያልህበትም የተቀደሰና የከበረ ይሁን አለው ይህንንም ብሎ ሕፃን መድህን ወደ ድንግል እናቱ ታቀፈም፣ ጡቷንም ጠባ፣ ለሱም የግራ ጡቷን አጠባው። ብፁዕ ተክለ ማርያምንም አይቶ ለሰው ፈጽሞ የሚያስደንቅ ነገርን ነገረው። እመቤታችን ቅድስት ድንግል ማርያም ፈገግ አለች፣ ስለ ልጇ ስለ ፍቅሩ ገናናነትም ተደሰተች። የመቤታችን የቅድስት ድንግል ማርያም ልጅ መድኃኔ ዓለም መብዓ ጽዮንም ስለ ሕማሜ ታምሃልና ስለ ሞቴ ሞታልና ስለ ክቡር ደሜም ደምህን አፈሳሃልና እንደ ወደድከኝ እኔም ወደሃለሁ። ሁሉ ሁልጊዜም ከአንተ አልለይም። አንተን የወደደ እኔን ወደደ። አንተንም የጠላ እኔን ጠላ፣ የላከኝንም ጠላ። እኔን እንደጠሉኝ እንደ አይሁድ እንደነሱ ይሆኑ። ነፍስህ ከስጋ ተለይታ በምትወጣበት ቀንም ለሌላ አልሰጣትም፣ እኔ ይቀበላታለሁ እንጂ ወደ አንተም የደረሰ ሁሉ ወደ ቤተ ክርስቲያንም የመጣ በአንተም የተማጸነ በእጅህም የተባረከ የሩቁንም የቅርቡንም ሰው ምርልሃለሁ። እኔ ኢየሱስ መድኃኔዓለም በእኔና በእናቴ በማርያም በማይታበል ቃሌን ቃል ኪዳንን ሰጠው፣ መሐላዬንም አላጎርልብም። አባታችን አቡነ መብዓ ጽዮንም ይህን ሰምቶ ፈጽሞ ተደሰተ። ያለ ቸርነቱ በቀር በጎ ስራ ስለሌለኝ ለእኔ ለኃጢአተኛው ይህን ሁሉ ስላደረገልኝ ለእግዚአብሔር ምን ከፍለዋለሁ? አለ። ነገር ግን እስከ ዘላለም ድረስ ስሙ የተባረከ ይሁን አለ። አሜን። ወዳጆቼ፣ የክርስቲያን ወገኖች ሆይ መድኃኔ ዓለም ያለውን እንግዲህ ስሙ። በእንጀራም ሆነ በውሃም ሆነ በበግም መታሰቢያ የሚያደርግ ስቅለቴንና ሞቴን ትንሣኤንም አስቦ መብራትንና ስንዴን ከልቦ አንቅቶ ለቤተ ክርስቲያን የሚሰጥ በማይታበል ቃሌ እውነት እላችኋለሁ እስከ አስራ ሁለት ትውልድ እምርለታለሁ። አባቱንና እናቱን ዘመዶቹንም ወደ ላይ እስከ አስራ ዘጠኝ ትውልድ እምርለታለሁ ያለውን ስሙ። ዳግመኛም የእኔን መታሰቢያ የሚያደርግ እህልም ቢያጣ ያበደረውና በችሎቱ የተራዳው እንጨትና እህል ውሃንም የሰጠው እስከ ሰባት ትውልድ እምርለታለሁ። ሁሉም በእምነት ይድናል። ያለ እምነት ግን ከነቢያትና ከሐዋርያት ከጻድቃንና ከሰማዕታት ከቅዱሳንም ሁሉ የዳነ የለም። በወልድ ያመነ የዘላለም ሕይወት አለው። በወልድ በመድኃኔዓለም ያላመነ ግን ሕይወት መንግሥተ ሰማያትን አያትም፣ የእግዚአብሔር መቅሰፍት በላዩ ይወርዳል እንጂ እንዳለ በወንጌል። አሁንም በልብ ጭከና አምኖ መታሰቢያዬን ያደረገ በእኔና በአባቴ በመንፈስ ቅዱስም በእናቴ በማርያምም ዘንድ ስለ ሰው ፍቅር ከሰማይ ስለወረድኩ ክብርና ባለሟልነትን ያገኛል። ስለዚህም ነገር የመድኃኔዓለም በዓሉን በየወሩ በ27 ቀን መታሰቢያውን አድርጉ። ዳግመኛም የጥምቀትን በዓል አክብሩ። ይኸውም ወደ ባህር ወርዶ የተገለጸበት ነው፣ እንደ ስርዓቱ ሕዝቡን ያጠምቅ ዘንድ የተጠመቀበትም ነው። ዕለቱም ማክሰኞ ነው። በዚያን ጊዜ ጌታ በክብር ከቅዱሳን መላእክት ጋር ወደ ባህር መጣ። ቅዱሳንንም ሁሉ ከበረሃ ከዋሻው ከተራሮችም ሰበሰባቸው። ከነሱም በደመና የመጣ አለ፣ በነፋስ ክንፍም የመጣ አለ፣ የወርቅ ጫማም ያለው አለ። የሁላቸውም መልካቸው የራሳቸው ነው። ታላቅ ጉባኤም ሆነ። ከፍ ያለ ስጦታም ባህሪቱ ከሁለቱ ተከፈለች። አንዱ እሳትን፣ አንዱም ውሃን ሆነ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ዓለምም ከእሳቱ ውስጥ ገባ። ከዚህም በኋላ ከዚያ ከመጡት ሁለቱን ቅዱሳንና መብዓ ጽዮንን አጠመቃቸው። ከእሳቱም ወጥቶ እጁን በአባታችን በተክለ ማርያም ራስ ላይ አኖረ። ከዚያም የመጡትን ቅዱሳን ሁሉ ያጠምቅ ዘንድ አዘዘው። በመድኃኔዓለምም ችሎታ ተፈጸመ። ዳግመኛም አንዱን ካህን ያጠምቅ ዘንድ አዘዘው። በዚያም ውሃ ሴቶችን ወንዶችንም ህዝቡንም ያጠምቅ ዘንድ በከበረ በጥምቀትም ዋ አከበራቸው። በየአገራቸውም ገቡ። እኒህ ቅዱሳንም ወደ የባታቸው ተመለሱ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ መድኃኔዓለም ግን ከመላእክት ጋር ቁሞ ይህን የሚጠይቀውን እኒህን ቅዱሳን ታውቃቸዋለህን ብሎ ጠየቀው። ስንቱን ቅዱሳን አውቃቸዋለሁ፣ የማውቃቸውም አሉ፣ የማላውቃቸውም አሉ አለው። የሚያውቃቸውንም ስማቸውን ጠራ። ሁለተኛም አባታችን መብዓ ጽዮን መድኃኔዓለምን የጥምቀት ጸጋ ተሰጣቸውን ካጢያታቸው ስነጹና አለው። ፈቃዱን ለሚያደርግለት ለመብዓ ጽዮንም እነዚያን ቅዱሳን አስራት ሰጠው፣ ቅዱሳንን የሚያጠምቅ ዘንድ አዘዘው። የጌታችንና አምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የክብር ስሙ ይክበር የረዴቱ ኃይልም የክርስቲያን ወገኖችን ሁላችንንም ያድነን። የአባታችን የአቡነ መብዓ ጽዮንም ረድኤትና በረከት ቃል ኪዳኑም በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለም አድሮ ይኑር። አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሀይቱን አነስተኛ መባም እንደ ተቀበል ለሁልጊዜም የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጓን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ አባርኩም፣ ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብርዕ ቀርጾ የጻፈውና ያጻፈውን ወይም በማህተም ያሳተመውን ከገዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውን ያነበበውንም በደለኛና ሁሉን በአማላጅነቱ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችንን ኢትዮጵያን ህዝበ ክርስቲያንን ሁሉ በቸርነቱ ይጠብቀን ለዘላለሙ አሜን። አቡነ ዘበሰማያት